ዑመር ኮምበልሻ የሚባለውን ሰውዬ እዚህ ሀገር ላይ አማሽን ልታነግስ ኡስታዝ አለላመድ ትልቅ ኡስታዝ ነው አማኝትን ያለው ብሎ መጠየቅ የአቂዳችን የእምነታችን አንድ አካል ከይር ሆኗል ማለት ነው። ኡስታዝ ከልብ እናመሰግናለን። አንድ ኡስታዝ መርጀልሩፍ የመጀመሪያ ቁርአን ሲቀራ ሊያስተካክለው የሚገባ ነገር ነው። ኡስታዝ ያሲን ኑሩ በዛሬው ዕለት ምላሹን ሰጥቷል። እውቀቷ አለኝ ምትል ከሆነ ደግሞ ልትለይ ይገባል፣ ምን ላይ መስራት እንዳለብህ ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ውድ የተከበራችሁ የቻናላችን ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የዛሬው ቪዲዮ ለተወሰኑ ሰዎች ወሳኝና ሊደርሳቸው የሚገባ ቪዲዮ ስለሆነ ሁላችሁም ሼር በማድረግ ታደርሷቸው እጠይቃችኋለሁ። ባረካላሁ ፊኩም። ቲክቶክን ለመልካም ነገር እንጠቀመዋለን የሚሉ እጅግ በጣም ብዙ ሰዎች እንዳሉ አውቃለሁ። ግን አብዛኛው ሰው ተመቻቸል ብሎ ስማርትፎን አለ ብሎ ወይም ደግሞ የሆነ ነገር አገኘሁኝ ብሎ ዝም ብሎ ያገኘውን የሚዘባረቅበት ፕላትፎርም ቢሆን ቲክቶክ ነው። ቲክቶክ ላይ ሰሞኑን የምናያቸው ሰዎች አሉ፣ በየሰዓቱ የምናያቸው ሰዎች ሰሞኑን ያየው ሰው ግን መጀመሪያ አካባቢ ላይ ሱፍዮችን መስሎ ብዙ ነገራቶችን በሱፍዮች ስም ሲያወራና ሲናገረ እስፔሻሊ መውሊድ አካባቢ ላይ ሙሉ ድጋፍ አድርገው ብዙ ነገራቶችን ሲያወራ የተመለከትነው ሰው ነው ለዚህ ሰውም ሆነ እሱ ቀጥ ያለው መንገድ ላይ ነው ያለው ብሎ የሚከተሉ ሰዎችም ካሉ ለነሱም ይጠቅማቸዋል ብዬ ያሰብኩትን ቪዲዮ ነው ዛሬ ይዤላችሁ የመጣሁት ማለት ነው አላረዙምባችሁም ቀጥታ ወደ ቪዲዮዎቹ ሄድ ይሄኛውን ቪዲዮ ላሳያችሁና ተመልሼ የሚመጣ ይሆናል ኡመር ኮንበርሻ የሚባለውን ሰውዬ እዚህች ሀገር ላይ አህባሽን ልታነግስ እያደርክ ያለውን ህገ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ብለውት ነበር ያም ይተገበር እንፈልጋለን ኡስታዝ አለላ መህዲ ነው ይህንን ቪዲዮ ፖስት አድርጎት ያገኘሁት፣ እና በጣም ገረመኝ። ትግልን ወዳ አልሆነ አቅጣጫ ለመውሰድ ወይንም ደግሞ ህዝቡን ለማደናገር የተሰራ ሴራ ብየዋለሁ። ምክንያቱም ከ40 ዓመት በፊት የተናገረን ከ30 ዓመት በፊት የነበረን ቪዲዮ ዛሬ እንደተባለ ዛሬ እንደተነገረ አድርጎ ማምጣት መጠየቅ ያለባቸውን ሰዎችን ሽፋን ሰጥቶ ለህዝቡ ደግሞ አዲስ ፕሮፓጋንዳ ለመስጠት የታሰበና የተደረገ ጥረት ነው ብዬን ነው የማስበው። ኡስታዝ አለላ መህዲ ትልቅ ኡስታዝ ነው። እሱ መፍረድ ባለበት ሰዎች ላይ መፍረድ መናገር ያለበትን ደግሞ መናገር ሲገባው ጭራሽ ለጥፋተኞቹ ሽፋን ሆኖ ለህዝብ ደግሞ አዲስ ፕሮፓጋንዳ ለመስጠት የሄደበት መንገድ ምንም ትክክል ያልሆና ከእውነት የራቀ ነው። እንደ አንድ ኡስታዝ ደግሞ ማረም አለበት ብዬ አስባለሁ ማለት ነው። በዚህ ልጅ ጉዳይ የሚያሳፍረውና ነው ዋነኛው ነገር ግን ምንድነው ኡስታዝ አለላ መህዲ ብሎ ኡስታዝ ብሎ ኤክስፕረስ አድርጎ ከዛም አልፎና ተሞ ትልቅ ኡስታዝ ነው ያለበት ወይ ነው እንደዚህ ማለት ነው። ኡስታዝ አለላ መህዲ ትልቅ ኡስታዝ ነው? እሱ ጭራሽ አለላ መህዲ መቼም ትልቅ ኡስታዝ ሆነው አያውቅም። ህልም ፈችን፣ ህልም ሲፈታ እናቀዋለን። መኻሪጀል ሁሩፍ እንኳን አያስተካክልም። ሰርተንበታል ቪዲዮ በመኻሪጀል ሁሩፍ ጉዳይ እንኳን አንድ ቪዲዮ ተሰርቶበታል እዚሁ ቻናል ላይ ማለት ነው። እኔ ብቻ አይደለውም፣ በጣም ብዙ ሰው እርማት ሰጥቶታል። አንድ ኡስታዝ መኻሪጀል ኹሩፍ የመጀመሪያ ቁርአን ሲቀራ ላይ ያስተካክለው የሚገባ ነገር ነው። እሱ ግን ያንን እንኳን አላስተካከለም። ሌሎች እጅግ በጣም ብዙ ብዙ ነገራቶች፣ ብዙ ስህተቶች አሉበት። እያንዳንዳቸውን ቪዲዮ ሰርተንበታል፣ ማየት ትችላላችሁ። ለምሳሌ ያህል የመጀመሪያ የመጀመሪያ ቪዲዮዎቹን ማለትም የመግቢያ የመግቢያ ቪዲዮዎቹን ላሳያችሁማ እንደዚህ አይነት ቪዲዮ ሰርተንበታል ብሞት ካፊር አለገባም ብለሽኝ ውሃ ብያ ያገባሽ ልጅ። ዘንድሮ ሀጅ ልትሄዱ አስባችኋል? በፍጹም እንዳትሄዱ። ሌላ ደግሞ እንደዚህ አይነት ቪዲዮ ሰርተንበታል። ይህንን አሁን ቃል በቃል ትወስዱታላችሁ ሆይ ቢባሉ፣ አይ አላህን አግኝቶ ማውራት ሳይሆን አዑዝ ቢላህ ነቢዩ ለህ ሰላቱ ወሰላም እንደ አይነት የተወለጋገደ አረበኛ በፍጹም አይናገርም። ሌላም እንደዚህ አይነት ላ ያለው ብሎ መጠየቅ የአቂዳችን የእምነታችን አንድ አካል ነበር፣ ከእሱ እንጂ ግን አንድም ነገር አልነበረም ይላል። ነብዩም አልነገሩንም የእውነት ነብዩ ዓለይሂ ሰላቱ ወሰላም አልነገሩንም አለ። አሁን ግን መንዙማ ነው ሺዳ ሲባል ትንሽ ይሄ ሙዚቃ መሳሪያዎች መኖር የለበትም። ጥላጼው እነዚህ ሁሉ ቪዲዮዎች አላላህ መህዲ ላይ እጅግ የቀጠፋቸውና የተሳሳተባቸው ያዳለጡት እጅግ በጣም ብዙ ነገራቶች ናቸው። እነዚህን ቪዲዮዎችም እጅግ በጣም ብዙ ሰው በምን መልኩ እንደተረዳው ኮሜንት ሰጥቶበታል፣ ስለ ሰውየው ያለውን አቋም አስተላልፎበታል። ኮሜንቶቹን ገብቶ ቼክ ማድረግ ይችላል፣ ቪዲዮዎቹንም ማየት ይችላል። እኔ ለዚህ ሰውዬ እያዳለጠው እየወደቀ ስለሆነ ምናልባት ተንገዳግዶ እንኳን ቢነሳ ብዬ ነው ይህን ቪዲዮ የሰራሁት። ሁላችሁም ሼር እያደረጋችሁ ብታደርሱት ብዬ አስባለሁ። መጀመሪያ እውቀት ይቀድማል። እውቀት ተምር ያለው ካለ ደግሞ የማማረውን እውቀት ነው ማስተላለፍ ያለበት እንጂ እኔ እንደዚህ ይመስለኛል፣ እንትና እንደዚህ ነው፣ አንተ አውቃለሁ ትልቅ ኡስታዝ ነህ እንትንትነህ የሚልበት አቋም ላይ ነው ወይ? ያንን የሚልበት ከሆነ ትልቅ ያለበትን ምክንያት ያቅርብ። እኛ ደግሞ ልም ያለ ትንሽ ትንሽ እንደሆነ የሚያሳዩ የሚገራርሙ ቪዲዮዎችን እናመጣለታለን። ከሁኔታው ከእያንዳንዱ ነገር አስቀምጠንለታለን። አለላህ መህዲ ምን አይነት ሰው እንደሆነ ማለት ነው። ኢቭን እጅግ በጣም የሚገራርሙ ንግግሮች አሉበት። እኛ ትንቀኑ ላይ ተውናቸው ማለት ነው። እጅግ የሚያጸይፉ አሳፋሪ የሆኑ ንግግሮችን ይናገራል። አለላህ መህዲ ማለት ማለት ነው። እነዚህን ንግግሮች እየተናገረ ማለት አቋሙ ነው ምናምን ልትለኝ አትችልም። ምክንያቱም ሸሪዓ ላይ አቋም ነው ምናምን የሚባል የለም። ኢጅቲሃድ እንኳን በዚህ መልኩ አይደለም። እሱ የሄደበት የአቂዳ ቅጥፈቶች ማለት ነው። ሌሎቹ እንኳን ኢቭን የሱ ጓደኞች ራሱ እንደዚህ ደፍረው እንኳን አይናገሩትም። ይሄኛው እሺ ይሁን ብለን እንኳን ምን ተው፣ ጭራሽ ሰሞኑን አጀንዳ በነበረው የሙፍቲ አስከሬን ከተቀበረበት ወጥቶ ሌላ ቦታ መቀበር አለበት የሚል ሀሳብ የያዘ ሁጥባ ላይ ሲንጸባረቅ ያንን ሁጥባ እንኳን በተመለከተ የተናገረው ንግግር እጅግ በጣም የሚያሳፍር ነው። የሚያሳፍር ማለት ነው። እስኪ ላሰማችሁ። ኡስታዝ ያሲኑሩ በዛሬው ዕለት ምላሹን ሰጥቷል። እንደሰማችሁት የጁሙዓ ዕለት ሁጥባውን ማለት ነው የሙፍት የመቃብር ስፍራ ትክክል ስላልሆነ መጅሊስ ከቤተሰብ ጋር ተነጋገሩ አንድ ነገር ማድረግ አለበት ብሎ ተናግሮ ነበረ። ይሄንን ተከትሎም ታዲያ እና አምባሳደር ወይም ደግሞ ኡስታዝ ሐሰን ታጁ ማለት ነው ለጁማዓ ኹጥባ ወይም ደግሞ ለመስጂድ ሚንበር ላይ የማይመጥን ንግግር ነው ብሎ ብዙ ትችቶችን ሲያደርሱበት ነበረ ማለት ነው። ኡስታዝ ያስኑሩም ታዲያ በዛሬው ዕለት እንደዚህ የሚል መግለጫ ሰጥቷለን ለአንብብላችሁ። ዑለማዎች ከምንወዳቸው አባታችን ተቀዳሚ ሙፍቲ ዑመር ቤተሰብ ጋር በመነጋገር ዳዕ አልደረሰውም ይሆናል። እንደዛ ካላሰበ ደግሞ ኸይር ሆኗል ማለት ነው። ኡስታዝ ከልብ እናመሰግናለን። በዚህ አሁን በተናገርከው ነገር ላይ መልስ የተሰጠ ነገር አለ፣ ያንን መልስ ላጋራ እስኪ። እኔ አሁን ከሰጠው መልስ ጋር አንድ አይነት ቢሆንም ሌሎች ሰዎች ስለዚህ ነገር ምን አይነት ፊሊንግ አላቸው ብለ የነሱ ፊሊንግ ማየት የምትፈልግ ከሆነ አንድ ቪዲዮ ተሰርቶባልና ላሳየ እስኪ። ወንድማችን ስህተቶችህን እዚህ ጋር ለማውጣት ፈልጋለሁ። ስህተቶች ምን ምንድናቸው? አንደኛ ያንተ አቋምና ያነበብከው ንባብ እና እውነት ቦግ ብሎ የሚታየው እውነት አሁን እያለ እሱን ተከትለ ጠምዘህ ማቅረብ ጥሩ አይደለም። ገብተዋል አደለም? ሁለተኛ ደግሞ ያለንበትን ሁኔታ ማሰብ መቻል አለብን። እኛ ሀዘን ላይ ነን ያለነው፣ ሸካችን ናቸው ያለፉት ምናምን፣ ስለሳቸው የሆነ ተራ ግለሰብ እንኳን ከቀብር ውጣ የማይባልበት እንትን ላይ እንደዚህ አይነት ነገር ሲናገሩ እየሰማ ጭራሽ ደጋፊ መስለት ቴንኪው አመሰግናለሁ ምናምን ማለት ነው። በጣም ይሄ ትልቅ ስህተት ነው። ስለዚህ እንደዚህ አይነት ስህተት ባደግም ጥሩ ነው። ይሄኛውንም አጥፋው። ላንተ ጭራሽ አሰልን ወላሂ የማይመጠነ ኮንተንት ማለት ይሄ ነው። አንደኛ በደንብ ልታቅ ይገባሃል። እውቀቱ አለኝ የምትል ከሆነ ደግሞ ልትለይ ይገባሃል። ምን ላይ መስራት እንዳለብህ ማለት ነው። እም መስራት ካለብህ ለምን የሐሰንታጁን እኮ ሙሉ በሙሉ ብታነበው በጣም የሚገርም ነበረ። ከሐሰንታጁ ባለመችም የሆነ ነገሮችን ትረዳለህ። ይሄ ስለማላሰብ ገብቶሃል ሀቢቢ። ስለዚህ ወይም ሙሉ በሙሉ ያኛውን አንብበው ይሄኛውን ብታስከትለውም የሆነ ታዛቢ የሆነ ነገር ይወስዳል ብለን አስባለን አሁን ግን ምንም ብለን እንውሰደው ሀቂቃ ሐቂቃ ማለት ነው ሐሰን ተንተና ያሲን ኩሩን የሚገድፍ ሰው ራሱ እንደዚህ ብሏል አላነበበም እኮ አንተ እኮ የሚገርም ከሽን አድርገከው ነው ያነበብክልህ ሚል መራ የተናገረው ንግግርና የጻፈው ጽሁፍ ወላሂ ነው የምልህ መቶ ፐርሰንት ተቃራኒ ነው ሁለቱ ማለት ይሄ ማንም እውር እንኳን ሰምቶ የሚረዳው ወይም ደግሞ እንትን ብሎ የሚረዳው ነገር ስለሆነና እንደዚህ ነገሮችን ለማከረር ባትፈልጉ ጥሩ ነው ከዛሬ ደግሞ ያለንበትን ተጨባጭ ሁኔታውን ማሰብ ጥሩ ነው። ካፊሮች ናቸው፣ ሙሽርኮች ናቸው ሲናገሩ ከርሞ አሁን እንዲህ አይነት እንትን ከየት የመጣ ነው? እንግዲህ ሌሎች መልሶች አሉ በአንተ ላይ የተሰጡህ አሁን በተናገርካቸው በዚህ ጉዳይ ላይ የተሰጡህ ማለት ነውና ሌሎች ቪዲዮዎችንም ስላንተ የተላክልኝ ያለ እነሱን ማምጣት እችላለሁ፣ ግን ይሄ ከበቂ በላይ ነው ብዬ አስባለሁ። እጅግ በጣም የሆነ የመጥፋት ስትራቴጂ ላይ ነው ያለው ማለት ነው። ያስከው ነገር እጅግ በጣም የማያራምድ የሆነ አላለ እንዲሁ ግልጽ ብሎ የሆኑ ፎሎወሮችን ለማግኘት ተከታዮችን ለማፍራት ብቻ እየተደረገ ያለ ጥረት ይመስላል። እና ያ ደግሞ ጥሩ አይደለም። ጭራሽ ማንም ሰው ተነስቶ ተከታይ ማፍራት ይችላል። አይታል የሚስቅ የሚያለቅስ የምናምን ብዙ አይነት ቲክቶክ ላይ ያሳይ ትሆናል። እና እነዛ ሁላ ተከታይ አላቸው። ተከታይ ማፍራቱ አይደለም ዋናው ቁብ ነገሩ፣ ትክክለኛ ነገር ነው ወይ እያስተላለፍክ ያለኸው፣ ለማህበረሰቡ የሚጠቅም ነው ወይ? ይህን ነገር ማስተዋል ይኖርባሃል ማለት ነው። ተከታይ ፎሎወርህ ከዚህ ከዚህ ጨመረ ከዚህ ይሄ አይጠቅምም ሀቂቀተን እውነቱን ለመናገር የሚጠቅም ነገር አይደለም፣ እና ይህን ልታስተውሉ ይገባል ብዬ አስባለሁኝ። አስፈላጊ ከሆነ በሌሎች ቪዲዮዎች መጥቼ በደንብ ላብራራልህ ውላ እችላለሁ አንተ እውነታውን ተረድተህ ትመለሳለህ የሚል ሀሳብ ስላለኝ ነው እንጂ ሌሎች ሊሰሩ የሚገባቸው ርዕሶችን ትቼ ነው ይህንን ቪዲዮ እየሰራው ያለሁት። ምናልባት ለአንተም ለተከታዮችም ይረዳል ብዬ ስላሰብኩ ማለት ነው። ይህንን አቋምህም ብታውቀው ጥሩ ነው ብዬ አስባለሁኝ። እዚህ አለላህ መህዲ ላይ እንደዚሁም ያሲኑሩ ላይ የተሰሩ ቪዲዮዎች ከነማስረጃው ከሸሪዓዊ ብይ ናቸው ሙሉ ለሙሉ እዚህ ቻናል ላይ ከዚህ በፊት ተለቀዋል። እየገባህ ማየት ትችላለን። ይሄንን ቪዲዮ ይደርሰው ዘንድ ሼር ማድረግ እንዳትረሱ። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ